አልሙከዚቢነ የሚያስተባብሉ ብልጀዛኢ በፍርዱ ቀን ወልሂሳቢ በምርምራው ወልሙዕተዲነ ወሰን የሚያልፉ ዐለል የታማ በጭቁኖቹ የቲሞች ረዳት የሌላቸውን እያዩ ሄደው እነሱ ላይ እጅ መፍቻ የሚያደርጉ የሚገፈትሯቸው ንፍጎችና ስስታሞችን መወረፍ መውቀስ እንዲስተካከሉ ማለት ነው። ሌላውም ደግሞ ታሪክ ታሪከ ሰላትን መወረፍ ማስፈራራት ዘካ የሚከለክሉትን።

ዲን ማለት ያነው አረአይተ አለዚ ይከዚቡ ቢድዲን በቂያማ ቀን የሚያስተባብል አላህ ስብሓነሁ ወተዓላ ካለ መኖር ወደ መኖር ፈጥሮት ከዛ ትመለሳለህ እንደ ብሎ ይላሉ ማለት ነው። ዓሲ ብኑ ዋኢል የሚባል ሰው የወረደችው ወይም ወሊድ ብኑ አልሙጊራ ወይም ዐምር ብኑ ዓኢድ አልመኽዙሚ እና በዚህ በሙናፊቆችም ሆነ ዞሮ ዞሮ ሙናፊቅ እንኳ መካ የለም

ይህም ያ ሰው ነው። አለዚ ከዚ ብድን ይህም ያ በቂ አማቀን አለብዬ ድዑል የቲም የቲም ወችን የሚገፈትር የቲም ማለት ላም በአረብኛም ቋንቋ በኢስላም በሸሪዓው ከሰው ከሆነ አባት የለለው ከንሰሳ ከሆነ እናት የለሉ እንሰሳ አገር ቢከቡም ያጅቡም ያው በኒያ ድም ደግሞ ጥሩ ግሩ እንደ ዶሮ ጭሮ የሚያመጣ አባት ነው። አሁን ሴቱን መነገዱ ቂያማ መድረስ ምልክት ነው። ምን አጥራት ምን አሽራጥ ሳዓ አንቱ ቂያማ ምልክቱ አንደኛው ማለት ነው። ሴት በሞቀ ንግድ መሳተፋና መጣጣፍ ነው። በዛ ማለት እ ቂያማ ምልክት አንዱ ይሄ ነው። እንግዲህ ያው እንደዛ ነው ማለት የሰው ፍላጎት ሲጨምር፣ አንቺም ሀላገችኝ አይሆንም። ድባይ ደርሳ ትመጣለኝ ወርቁን በጭርቋይ ዘማን ውስጥ አስገብር ወዘተረፈ። ምልክቱ የቲምን የሚገፈትር ነው። ለየቲም የሚያዝን ሰው በጣም የቲም የሚያከብር ቤት የተከበረ ነው። የቲም ወአንፋ አመል የቲማ ታላ ተቀሃር ብሏን ወዱሃ ላይ አህ አትገልምጡ አለኩ፣ አትጨቁኑ አለ። እንግዲህ እሳቸው በዚህ ሰርተውበታል፣ አሰርተውበታል። ይሄ ሙከዚብ ግን በይሃያ ምንም ማለት የቲም ስብ ላ የቲም እንግዲህ አባትና እናት የለለው ለጢም ይባላል እናት ብቻ የለለው ይባላል ይባላል ሆ ድ ዊድና ናሪ ጀሃነመ ገ ወላ የ ሌላው መገለጫ ደግሞ አያበረታታም አይገፋፋም ሰዎችን ሚስ ሚ ምስኪኑን ምግብ በማዘጋጀት በመስጠት በማበርከት ነፍሱንም በነፍስ እንኳን ሊሰጥ ለራሱ አንዳንድ ሰው እኮ የማይሰጥ ሆኖ የሚያበረታታ ሰድቁ አውኑ ይላል። እገዙ ተረዱ ይላል። ለጨራሽ የሚባል ነገር የለም። ለፍቼ ነው ያገኘሁት ይላል። ቤተሰብ አለው አይደለ ይላል። በቃ ያለ ነገር ናሽፍ ነው ወላይ ሑድ ለራሱ ይቅርና ለሰው ያዝም ማለት እንኳን ለራሱ ሊሰራው ከፈለ ንግግር እ ከመል ሰው

እዚህ የማይድን ሆኖ ነው። በምን ነው ያልዳኑበትን ነገር እዛ ዲናዋን እዚህ ያልዳኑት ያጎደሉን ነገር አለ ማለት ነው። አንድ አንድ ሞተር የሆነ ነገር ከጎደለው አይሄድም። ሶላት ወደ ላይ ነጭ ሆኖ የሚያደርገው ቀቡል የሚያገኘው መስፈርት ሲያሟላ ነው። ሹሩጥ አርካን እንዳለው ማለት አለቪነሁም መጣች እነዚያ አንሶላትህም ሳሆነ ከሶላታቸው ጋፊሉነ የዘነጉ ያቻቸው አላ ሙባሉነ፣ ደንታ ይለላቸው። ሲፈልግ ጀማዓ ጋር ይሰግዳሉ፣ ሲፈልግ ብቻቸውን ይሰግዱታል፣ ሲፈልግ ማግሪብና ኢሻን አንድ ላይ። ምንም እንደ ንግዱ ቦታ አይሰጡትም። እንደ ልጆቻቸው ትምህርት ሲቀሩ አይናደዱም። ልጆቻቸው ልጃቸው ማለት አንዳንድ ቤት ስታይ ለትምህርት ቆመጥ ይዞ ነው

አይ መዋቂታ በጊዜ ግዜ በግዜ የማይሰግዷት ቀዷ ነው የሚሰግዱት። ዝርክርክ አድርገው ነው የሚሰግዱት ማለት ነው። ኢቃሙ ሰላት የለም በየቁርአኑ ምንድን ነው? ወይ ኢቃሙ ሰላት ወይ ኢቃሙ ሰላት ወይ ምንድነው? በመስጠር ወይ ኢቃመት ሰላት ወይ ኢቃም ሰላት አይደለም እንዴ? ኢቃማ የለም እንግዲያውስ፣ ኢቃማ ማለት ቀጥ አድርጎ መትከል ማለት ነው። አንድ ነገር በኋላ፣ ወይ እንዲህ ያደርጉታል፣ ወይ እንደዚህ ያደርጉታል፣ ወይ እንደዚህ ያደርጉታል። የሶላታቸው የተንሻፈፈና ያሰገደደ ነው። አረህ ወዩነት አይባልም ምን አቃመሀ ፈቀደ አቃመ ዲን አይደለም እንዳሉት ያቆመ ሶላትን ያቆመ ዲኑን አቆመ ወመን ተረከሃ ፈቀደ ሀደ መዲን ዲኑን ፈረሰበት ማለት ነው። ዋናው ሶላትን ላኢማን ይመላ ሶላት የለው ራስ የለለው ሰው ማለት ነው። ካንገት በላይ የተቆመጠ ሰው ማለት ነው። ሶላቱ የተበላሸበት ሰው ማለት ነው። ስለዚህ በዚህ ነው የሚታየ። አንዳንድ ተብዬዎች ፈወይሉ ሊልሙሰሊን ብሏን እያሉ እዚህች አቁመው እዚህ አቁምና ፈወይሉ ሊልሙሰሊን እዚህች አቁም። ይሄ እኮ አይቆምበትም። ሲጀመር አያት ነው ለሚቀራ ሰው አያት ነው። ቁሞ ግን በዚህው ወል ሙሰሊም ብሎ አላህ አክበር ይል አይቻልም፣ ክልክል ነው። እና አንዱን ጥሎ አንዱን አንጠልጥሎ፣ ይሄ ማንንም ቃልቻ ያልሆነ ቂራት ያልቀራ ለማስበርገብ የሚሞክሩበት ነገር ስለሆነ ይሄ እርኩስነት ነው። ሌላ ነገር የለውም ማለት ነው። አንድ ሰው ወርሰ በላህ አዲችል ይበላህ እንደው ሸልመው አለ ይበላህ እንደው ብለህ ማቆም አይቻልም። አረፍተ ነገሩ አልሞላም ማለት ነው። ይችን ያልሰራህ እንደው ትመታለህ ጀዋበ ሸርጥና ሸርጥና ዋ ወይም ሲፈትና መውሱፍ ሲፈትና መውሱፍ ሲሰ ብ ዝለ አለዚ አላለቀም ማለት ነው። ስለዚህ ማምታታቸው ብዙ ነው። ይብ አለዚም ን ሰላትህም ሳሁን አልሀምዱሊላሂ ታሪኩን አላለም። ደግነቱ ሙዕሚን ሰለም አይተው ታሪኩን አላለም። ሳሁነ አ ሙሚን አይተውም ብሎ ነው ታሪኩን ሳይሆን ሳሁነ የረሱ የዘነጉ እግራቸውን የዘረጉ ዝም ብሎ ተተውት እውት ሙእሚን ሶላት አይተው መሃ ሳህወ ነው የሚሆነው። ዘነን ቢል ሙእሚነና ኸይራን ይላሉ። ይወርባቦ ሸክ رحمه الله تعالى ጥሩ አባባል። ሌላው መገለጫቸው ይራኡነ፣ ሲሰግዱም የዩሊ ነው፣ በሶላት የዩሊ ነው። አንተ አዛን አርግ፣ ይቃም አርግ፣ ይሄ ሶላት እኮ ይድን ነው እያሉ ምርጥ አድርገው ይሰግዳሉ። ከዛ በኋላ ሰው ካለ ደግሞ ቢሰግዱ እንኳ የዶሮ ትክታካ ነው የሰላት ሌባ ይባላል። የሰላት ሌባ ማለት የሚኮርጅ ማለት ነው። ጠቅጠቅ አርጎ እያፋሸገ እየተወራጨ ሞባይል እያየ ሰዓት እያየ የሚሰግዳሉ። ኢነል ሙናፊቂነ ዩኻዲዑነ ላሃ ወሁወ ኻዲዑሁም اذا قاموا الى الصلاة قاموا كسالى كسالى ማለት በቃ እያፋሸጉ ታካቾቹ ነው ማለት ነው። ልክ በቃ አንድ ኩንታል እንደተጫነበት እያለ በቃ ሁለት ደቂቃ ለመስገድ በቃ

የእቱነል መናኪረ ፊ ነሻጢን ወየእቱነ ሰላተ ወሁም ኩሳላ። እብኑል ሙቅሪም የተናገሩት አለ ሙስተውጅበሊል ዑቁበት ምንዳ ከሚከፈል ሰዋብ ከምታገኝ ቅጣት የሚያመጣ ቅጣት የቀረበ ሰው አላት። ትሰግዳለህ እያሉ የአቀሊለል ሙሩወት እያሉ ታዕዮዋ ላይ እብኑል ሙቅሪ ሪከርዲ ማዳመጥ ላይ ትችላላችሁ። ቴሌግራም ላይ በሰፊ ስለተለቀቀ ታዕዮዋ ላይ በደንብ አብራርተውታል። እዛ ላይ ሰፊ ማብራሪያ አለ ማለት ነው። ወይም የምነዑል ማዑን ሌላ ሶስተኛው መገለጫ ደግሞ የተውሶ እቃ ይከለክላሉ። የተውሶ እቃ ይከለክላሉ። ማዑን ብሎ ማለት የተረፈ ነገር ከውሃ ከምግብ ከእቃ የተረፈ ማለት ነው። መዑና ካለውም የተያዘ ነው ይላሉ። ሙሳዓደት ለገይር ሓጃውን እንዲ ደርስ መሸጋገሪያ አድርግ ያንን ነገር ማገዝ። ማዑን ብሎ ማለት ሓጃ ለማውጣት ሰርግ ሲይዙ ኩባያ ይዋሳል እንኳን ዲስት ትልቁ የፍየል መቀቀያ የፍሪዳ መቀቀያ አለ፣ አይደለም ማውን ይባላል ነው። ማጭድ አለ፣ ፋሳ አለ፣ ቢለው አለ አይደለም፣ ማንቲ አለ፣ ሰሃን አለ፣ ጭልፋ አለ፣ ይሄ ሁሉ በቃ ማውን ይባላል። እሳት አለ፣ እሳት ራሱ ላይተር ይዋሳን። ዛሬ ሰው ሮ መሳተ ነበር አይደል? አሁን ደግሞ ዛሬ ላይተር እሳት ስለሞላ ዛሬ መቼም እሳት አይጠፋ። ዝናብ ዝናብ ብነው እንጂ እሳቱ ብዙ ነው ዛሬ። አዎ እሳቱ በስቷን ዛሬ፣ ፋብሪካው ክብሪት እንደበቂ ይዞ ይዞም የማይሄድ የለም። ደሞ ይም ሀይበት ሰጃይሩ ላይ ተርመይዜን ነው ማለት ነው። አዎ፣ ወይ ኢባዳቸውን አላሳመሩ ወይ አላህ ጋር ያላቸውን ግንኙነት ሰላት፣ ጥሉት ጥሩ ሰላት ሰግዶ አላሳመሩ፣ ወይ ኸልቁ ጋር ወይ ኸልቁ ጋር ወይ ኸልቁ ጋር እሚዋሳውን አላዋሱ፣ ወይ ለአላህ የሚሰጠውን ለኻልቁም ጥሩ ሰላት አልሰገዱ፣ ጥሩ ማህበራዊ ከሁሉም ውጭ። ስለዚህ ጧሊህ ይባላል እንዲያለ ሰው ፋሊህ ማለት የኻሊቁን የሚመኽሉቁን እናሳምር። ፋሊህ ማለት ዙር ዙር ይሄን ይመስላል። እንዋስን ዕቃ አንተን የማይጎዳ ለሱ ብዙ ጠቀሜታ ያለው ሃዛዩ ሰማ ማዑን ይባላል። ግልጽ ነው አይደል? ውሃ አንዳንድ ጎረቤት ደስ ማለቱ ለምን ትጠይቀኛለህ? ጠፍቶ የተለመደ መዋሱ የተለመደ በማህበራዊ ኑሮ መዋሱ የተለመደ ነገር አለ የተለመደ አንተን አይጎዳህም አንተን አያስተጓጉልህም አካፋ አሁን አካፋ በጣም የተለመደ ይተና አንተም ተውሰህ እንዳታስቀር አደራ ኢማና ነው አዎ እዚህ ላይ ጥንቃቄ ማድረግ ነው አሁን የሚያበድር መውሰዷት ነውስ የሚመልስ የለም ችግሩ እዚህ ላይ እዚህ ላይ ያኛውንም መውቀስ ሁሉ ጊዜ ወይ ጣት ስትቀትር ጥንቃቄ ያስፈልገዋል ይህን ይመስላል